በጣም ደፋር ነሽ። አይ ልጅቷ ማ እኛ ስትል ራሱ በጣም የረበሸችኝ ነው። ልንገርሽ አሁን በዚህ ሰዓት አራት ዓመት ሆነዋታል። ማንም ለማሳደግ የሚከብደው እኮ የለም። የሚከብደውን ጊዜ አልፌላታለሁ። አሁን እናትነቷ ለሷም ታይቷታል። ማልቀስ ይ ማለት ወንድሜ፣ ስለማታ አንዴ ልንገርህ ትፈልገው አትወስድብህም ብጭቷ ያንተ ልጅ ናት። እኔ መወደድ ቋንቋ ነው የምለው ስላሳደግ ልጅክ ናት እየተናገረች ያለሆነ እኮ የሳሞች ነው። ተዋት እሷን እና እዚህ ጋ የተቀመጠውን ስድስት ሺህ ስድስት መቶ ህዝብ ሽሙግ ሽምግልና እየጠየቅነክ፣ በፍቅር በትህትና ያለ ነው ማሳየት ብቻ። በቪዲዮ አሳያት አሁን አረብ ሀገር ላይ በልጇ ናፍቆት እየተቃጠለ ከሶስት ቀን በፊት በመዳሟ ወንድም ተደፍራ መጨረሻ ላይ አርግዛ ወደ ሀገር ከገባች በኋላ ልጇን በፌስቡክ ለምታቀው ወንድ ሰታ መጣ የተፈጠረውን ነገር ነግሬያችሁ ነበረ። ዛሬ ደግሞ ያ ያሳደገው ወይም ደግሞ ልጇን ያሳደገው ሰውዬ ምን መልስ እንደሰጣ ነግራችኋለሁ ማለት ነው። ቪዲዮን ላይክ ሼር አድርጉ፣ እንዲሁም ደግሞ እንድትጠናቀቁ እንፈልጋለሁ። ብዙ እህቶች እንዳጋጠሟችሁም ነግራችሁኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዲህ ይህን ናችሁ? ሰላም ናችሁን? ይገውል ሰላም ነው። አላህ ሱብሃነሁ ወተዓላ ባላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እና ሀባይቢ ከሶስት ቀን በፊት የሆነ ቪዲዮ ሰርቼላችሁ ነበር። እሱም ምንድን ነው በመዳሟ ወንድም ተደፍራ መጨረሻ ላይ ግን ርግዝናዋ መዳሚቷ ስታቅል እንዴት አረገሽ ከማን ነው ያረገሽው ስትላት ከወንድምሽ ነው ትላታለች። ከዛም በኋላ ደግሞ መዳሟ ወደ ፖሊስ ጋ እዥሽ ልሂድ ብላ ስትላት ፈርታ አልፈልግም ከልጄ ጋ ወደ ሀገር አሳፍሪኝ እንጂ ወደ ፖሊስ መሄድ አልፈልግም ትላታለች። መዳሟም ደግሞ የወንድሟን ነውር የሀገሩም ሰው ወይም ፖሊሶቹም እንዳያውቁባት ስለምትፈልግ የስድስት ወር ደሞዟን ሰታት ወደ ሀገር ትሸኛታለች ማለት ነው እና ሀገር ከመግባቷ በፊት ግን እጮኛ እንደነበራትም ነግሬያቸዋለሁኝ። እጮኛ ታጭታ ነበረ ወደ ስደት የመጣችው ከዛ በኋላ ነበረ ይሄ ነገር የተፈጠረው። ማነጮኛው ወደ ሀገር ይጠብቃታል። እሷ ግን እዚህ ሀገር ላይ በአረብ ተደፍራ ነበረ ማለት ነው። ከዛም በኋላ ፌስቡክ ላይ ላወቀችው ወይም ደግሞ ፌስቡክ ላይ ለተዋወቀችው ባለትዳር ለሆነ ወንድ ስታወራ ነበረ። መጨረሻ ላይ ግን ያለባትን ችግር ሁሉ ነግራው በአረብ እንደተዘፈረች እርጉዝ እንደሆነች፣ ቤተሰቦቿ እንደማያውቁ እንዲሁም ደግሞ እጮኛ እንዳላት እና ወደ ሀገር ብትገባ እርጉዝ ሆና ወደ ሀገር ብትገባ ቤተሰቦቿ እንደሚገሏት እና ችግር እንደሚፈጠር ትነግረዋለች። እሱም ደግሞ መልካም ሰው ስለነበረ ችግር የለም ነይ እና እኔ አግዝሻለሁ ወይም ደግሞ እኔ እንከባከብሻለሁ ይላታል። ከዛም እሱን አምና ብሩን የስድስት ወር ደሞ ዟን ይዛ ወደ ሀገር ትገባለች ማለት ነው። እዚ ከሄደችም በኋላ ደግሞ ያጋጠማ ሰው ወይም ደግሞ ፌስቡክ ላይ የተዋወቀችው ሰው በጣም መልካም እና ጥሩ ሰው ስለነበረ እንትን ያ እርግዝና ባለችበት ሰዓት ቤት ተከራይቶ፣ እሱ ግን ባለትዳር ነው። ሴት ልጅ አለው በሚስቱ ከዛ እሱ የሚሰራበት ቦታ ሌላ ነው። ወይም ደግሞ ሚስቱና ልጁ የሚቀመጡበት ሀገር ሌላ ነው ከዛ ስራ በሚሰራበት ቦታ ተከራይቶላት እየተንከባከባት የሚያስፈልጋትን ነገር እያመጣላት እየሰጣት ቤት ተከራይቶ አስቀምጧት። ከዛም ከአምስት ወር ወይም ደግሞ እዚሁ እያለች በአምስት ወር እርጉዝ ሆና ነበረ ወደ ሀገር የገባችው ማለት ነው፣ ነግሬያቸዋለሁኝ። ከዛ በኋላ ደግሞ በአራት ወሯ ወለደች። ከወለደች በኋላ እስከ ሁለት ወር ድረስ ከልጇ ጋር ውስጥ ብላ ሁለት ወር ልጅቷ ሁለት ወር ከሆናት በኋላ እኔ እንደዚህ ሆኜ አሁን በእጄ ላይ ምንም ነገር የለም። ልጄንም የሚያሳድግበት ነገር የለኝም ቤተሰቦች እንዲያውቁ ይገልኛል። ስለዚህ እንደምንም ሆኜ ልጄን አረብ ሀገራት ላይ ሄጄ ሰርቼ ልጄን ማሳደግ ፈልጋለሁ እና ልጄን ከልጁ ጋር አሳድግልኝ ብላው የሁለት ወር ልጇን ሰፋ ወደ ስደት እንደመጣች መግራች ነገረ ማለት ነው እና ከዛ የሁለት ሮላ የሁለት ወር ህፃን ልጅ ለሰው እየሰፋ ወደ ስደት ባህገር። ሌላ በፊት የነበረችበት ቤት ሳይሆን ሌላ ቤት መታ እስከ ሁለት አመት ድረስ ልጇንም እያሳያት ወይም እየላከች ገዛ ለልጇ እንዲገዛ እንዲንከባከብላት የበለጠ ጥሩ ነገር እንዲያደርግላት የሁለት ወር ደሙዟን በየጊዜው እየላከች ልጇን ስታሳድግ ነበረ ማለት ነው። እሱ እያሰደገላት እሷ ግን ወጪዋን ሁሉ ነገሯን እየላከች ልጅቷን ትንከባከብ ነበረ ማለት ነው። ከዛ በኋላ ደግሞ እሱ በየጊዜው በቪዲዮ ያውራታል፣ ቪዲዮ ይልክላታል፣ ምናምን ነገርና በሁለት ወር ከሆናት በሁለት ዓመት ከሆናት በኋላ ልጅቷ እያደገች ቆንጅዬ፣ ማሻአላ ተባረካላ አይታችኋታል ብዬ አስባለሁ፣ መግቢያዬ ላይ በጣም የምታምርና አላህ ከአይን ያውጣት ቆንጅዬ ልጅ ናት። ከዛ ልጅቷን ስቶሪ ላይ ወይም ደግሞ ኢሞ ላይ ዋትስአፕ ላይ ፕሮፋይል ማድረግ እንዲሁም ደግሞ ቲክቶክ ላይ ቪዲዮ መልቀቅ ጀመረች ማለት ነው። በዛን ሰዓት ደግሞ ይህ አሳዳጊ የሆነው ሰውዬ ኤቫክሽን ልጅቷን በሶሻል ሚዲያ ላይ አትልቀቅያት። በሶሻል ሚዲያ ላይ የሰው አይኑ ጥሩ አይደለም፣ ልጅቷ የሆነ ነገር ልትሆን ትችላለች። ስለዚህ በሶሻል ሚዲያ ላይ አትልቀቅያት። ልጅቷን እንድታድግና አንቺ እስክትመጪ ድረስ ልጅትሽን እየተንከባከብኩልሽ ነው፣ ግን በሶሻል ሚዲያ ላይ እንድታወጫት አልፈቅድልሽም፣ አልፈልግም። የሰው አይኒ ጥሩ አይደለም እና ልጅቷ እንደ ልጄ ነው ማየት እና ልጄን ሶሻል ሚዲያ ላይ እንድታወጫት አልፈልግም፣ ይላታል። ከዛ እሺ ትለውና ከጊዜ በኋላ ደግሞ ዝምብላ ስትለቅ አሁን ማያት ተጣሉ፣ ሰደበችው። መጨረሻ ላይ ግን ተቦላለኩ ማለት ነው። ቦለካት እሱ ምትሜላትን ነገር አልሰማ ስትለው በሶሻል ሚዲያ ዝምብላ እሱ አታርክ እያላት እሷ ደግሞ በሶሻል ሚዲያ ላይ መልቀቅ ስትጀምር ተናዶ ይቦልካታል ማለት ነው። ከዛ በኋላ ደግሞ ከጊዜ በኋላ ወደ አንድ አመት ምናምን ከቆ ከአንድ አመት በኋላ ለሱ ሳት ነግረው ሌላ ወንድ አፍቅራ በሶሻል ሚዲያ ወይም ደግሞ በፌስቡክ ላይ አፍቅራ፣ ከዛ ያ ልጁ ጋር ለሱ ሳት ነግረው መምጣቷንም አለመምጣቷንም እየመጣው ነው ልጄንም አያለው ምናምን ሳት ብለው፣ በመሀል ስለተጣሉ ስለተቦላለኩ፣ ከዛ ሌላ አፈቀረች ማለት ነው። እና ሶሻል ሚዲያ ፌስቡክ ላይ አፍቅራ መጨረሻ ላይ ግን አሁኑም እሺ አካላስ አልቦልክ እንትን ቦልኳታ። ልሱ በነገራችን ላይ ይቅርታ አድርጉልኝና ከዛ በእንትን ለሱ ሳት ነግረው ስልክ ደውላም ሳት ነግረው ሶሻል ሚዲያ ላይ ወይም ደግሞ ኢሞ ላይ ስለቦለካት በቀጥታ እንኳን ሳት ደውልለት ሳት ነግረው ወደ ሀገር ትገባለች ማለት ነው። ከሶስት አመት በኋላ እስከ ሁለት አመት ድረስ ከሱ ጋር ታውራ ነበረ። በመሀል ደግሞ በተፈጠረው ነገር ምክንያት ተቋረጠ ማውራቱም ቶንቱ ቪዲዮዋንም መላኩ ተቋረጠ። ከዛ በኋላ ደሞ ሌላ ወንድ አፍቅራ ለሱ ሳትነግረው ወደ ሀገር ትገባለች። ወደ ሀገር በገባች በሁለት ቀኗ ደውላ እንታረቅ ትለዋለች ማለት ነው። እኔ አጥፍቻለሁና አንተ ለልጅ ያስባህ ነው ይሄን ነገር ሁሉ ያደረገውና ጥፋተኛዋ እኔ ነኝና ይቅርታ አድርግልኝ፣ ስለዚህ እንታረቅ ትለውና ይታረቃሉ ማለት ነው። ከዛ ደሞ ወደ ሀገር እንደገባች ትነግረዋለች ማለት ነው። ከዛ ወደ ሀገር እንዴት ሳትነግሪኝ ትመጫለሽ እንዴትስ እስካሁን እንዴት ሆኖልሽ እስከ ሁለት ቀን ድረስ ሶስት ቀን ድረስ እንዴት መተሽ እንኳን ልጅሽን አላየሽም፣ እንደመጣሽ ደግሞ ለምን አነገርሽኝም ብሎ ይጣላሉ ማለት ነው። ከዛ ምን አገባህ በእኔ ህይወት ሁለና ትሳደበዋለች መልሳ ማለት ነው፣ ከታረቁ በኋላ ከዛ በኋላ ደግሞ ልጅሽን አላሳይሽም ብሎ ይቦልካታል። እሷ ደግሞ ተናዳ ሁለት ወሯን ጨርሳ ልጇንም ሳታይ ከፍቅረኛዋ ጋ ቤተሰቦቿ ጋር ሄደ የደረሰባትን ሁሉ ነግራ ከቤተሰቦቿም ታርቃ ደግሞ እናቷ ልጅሽን አምጭልኝ እኔ ያሳድጋታለሁ ስለዚህ ከዚህ በኋላ ሰው መታስቸግሪ ስትላት ስትነግረው ሰውዬው አልፈቀፍ ፍቃደኛ አልሆነም። ማለት ነው ወደ ስደት ተመለሰች መልሳ ማለት ነው እስከ ሁለት ወር ልጇን ሳታ የሚንሳትን ተመልሳ ወደ ዱባይ ተመለሰች ማለት ነው። ከዛ በኋላ ደግሞ ወደ ልታናግረው ሞክራ ነበረ በመሀል አሁንም ታረቁ። አሁንም ደግሞ የላከላትን ቪዲዮ ሶሻል ሚዲያ ለቀቀች። ከዛ ቦለካት ከነጭራሷ ማለት ነው ቀጥታም ኢሞን ቦለካት ከዛ ኢማ እንትን ጭርታ አድርጉልኝና ሀቢባ ገብታ ሀቢባ ጋ ገብታ እንዲያስታርቋትና ልጇን እንዲያሳያት በጣም ልጇን እንደናፈቀቻት ትናገርና ሀቢባ ጠየቀችው ሰውየውን ስትጠይቀው ደግሞ ሰውየው እኔ መች ከለፈልኳት ራሷናት እንጂ ሶሻል ሚዲያ ላይ ልጅቷን አታውጫት እያልኳት ራሷ ናት እንጂ የእኔ ጥፋት አይደለም ስለዚህ እራሷ ናት ያልፈለገችው። ልጇን ብትፈልግ ኖሮ የልጇን ሰላምን የልጇን ጤና ብትፈልግ ኖሮ ያ አታድርግ አታድርጉ ያልኳትን ነገር ባላደረገች ነበረ ብሎ ተቆጣ ማለት ነው። መግቢያ ላይ ሰምታችሁታልና፣ ከዛ ለኛ ስትል እሷ ጥፋተኛ ናት እና ቃልን ግን ለኛ ስትል ይቅርታ አድርግላት። እንዲሁም ደግሞ በመሃል ለተፈጠረው ነገር እንደዚህ አታድርግ ተብሎ እንትን ሲነገረው በጣም ስሜታ የሆኑ ነበረ ሲያወራ የነበረው ማለት ነው። ልጅቷ አሁን አራት አመቷ ነው። ሁሉ የምታስቸግርበት ጊዜ ሁሉ አልፏል። ስለዚህ ያን ሁሉ አሳልፌ አሳድጋት እንዴት ትሳደበኛለች እንዴትስ ይሄንን እንትን ትላለች ብሎ ምርር ብሎት እያወራ ነበርና ልጅቷን አልወስድ አትወስድ ብህም ልጅቷን አንተ ነህ አባቷ፣ አንተ አሳደጋት ግን እናቷ እንደሆነችና እሷ እንድታያት እንድታወራት በቪዲዮ እንዲተዋወቁ እሷ አድጋ ራሷን ከቻለች በኋላ እናቴ ብላ እስከምትመጣ ድረስ ልጅቷን አልወስድበትም። ግን የራሴንም ህይወት ለመጀመር መጀመሪያ ግን ከልጅ ጋር መገናኘት አለብኝ ብላ ስታወራ ነበረ። በመጨረሻ ደግሞ ሊያሳያት ፍቃደኛ ሆኖ ታርቀዋል ማለት ነው። እኔ በጣም ደስ ብሎኛል። ግን ትንሽ እኔ በጣም ግራ የገባኝ ነገር ምንድን ነው፣ ይህን የክል መስዋዕትነት ከፍሎላት እንዴት ይሄንን ነገር ታደርጋለች? የሚለው ነገር እኛው ላይ ሴቶች ስንባል በተለይ ደግሞ አረብ ሀገር ሴት ለልጇ በጣም በጣም በጣም በጣም ለልጆቻችን የማንከፍለው የማን ከፍለው መስዋዕትነት የለም። ግን እሷ እንዴት ይሄንን ታደርጋለች? እሱ አታድርጊ፣ ለልጅቷ ጥሩ አይደለም ሲላት መስማት ነበረባት፣ ነበረባት። በራሷ አፍ ነው የተናገረችው። ሌላ ነገር ምንም ያጣላቸው ነገር የለም። ግን ልጅቷን በሶሻል ሚዲያ አትልቀቂያት ብቻ ስላላት ነው እሷ ደግሞ በሰዓቱ እንዴት በልጄ እንደዚህ ይለኛል ብላ ስሜታዊ ሆና ያንን ነገር የተናገረችው ማለት ነው። እና እህቶቼ አንድ ሰው ጥሩ ነገር ሲያደርግልን ወላሂ ውለታ እንኳን መመለስ ባንችል የሰውን ቀስም ባንሰበር ውለታ የዋለዋሉልን ሰዎች ደግሞ ጥሩ ነገር ብናደርግ ወላሂ እኔ እኔ ቢሆን ማለት ነው። አላህ አያደርግብኝና ከእንደዚህ አይነት ነገር ይጠብቀኝና ማለት ነው። እኔ በሷ ቦታ ቢሆን እኔ ራሴ በሷ ቦታ ቢሆን እኔ ከልጄ ውጭ እኔ የራሴ ህይወት መቼም ቢሆን አይታይም። አሁን ራሱ ወላሂ የሚሰራው የሚቸገረው የማስበው የሚጨነቀውም ለልጆቼ እንጂ ከዛ ሌላ የራሴ ህይወት መቼም ቢሆን አሳስቦኝ አያውቅም ማለት ነው። አሁንም ቢሆን እንኳን ሞቼ እንኳን ልጆቼ ጥሩ ህይወት እንዲኖሩልኝ ነው የምፈልገው ማለት ነው። እና እኔ እንደዚህ አይነት ነገር አደርጋለሁ ብዬ አላስብ። እኔ ማንም ከልጄ አይበልጥብኝም፣ ከሌላው ነገር ገደል ይግባ ማለት ነው ሁላችንም አንድ አይነት ባንሆንም፣ ግን እንደዚህ አይነት ነገር ማድረጉ ተገቢ ነው ብዬ አላስብም። ብዙዎቻችንም ለሰውየው ነው የደገፍነው። እኔም ሰውየው ነው የደገፍኩት። ምንም ጥፋት አላጠፋም። እሱ ልጅቷን ሶሻል ሚዲያ ላይ አታውጫት ብቻ ነው ያላት። ከዛ ውጭ ግን ያላት ነገር የለም ማለት ነውና አንዳንድ ጊዜ አንድ ከኛ ይልቅ ከእሷ ይልቅ እኔ ሰውየው ለልጁ ለጅጅቷ በጣም ነው ያሰበላት ነው በጣም የተጨነቀላት ነው ብዬ ነው የማስበውና ለማንኛውም ዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም አለይኩም ወረህመቱላሂ ወበረካቱ